ሰላም ዩቲብ ተከታታዮች፣ ያው እንደተለመደው የእናንተን ህልሞች በዚህ ምፈታ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ፣ ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ያው፣ የመጀመሪያው ያኛው ቻናል ላይ ላካችሁልኝን ወደዚህ አምጥታችሁ ማስፈታት ትችላላችሁ ማለት ነው። ያው እሺ፣ ከላይም በዛም የምለቀላችሁ ይሆናል ማለት ነው ግን ለአሁን በዚህኛው ነው ቻናል ላይ ነው የምለቅላችሁ ማለት ነው። ደውል ምልክቷንም ተጫኗት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ላይክ ሼር ማድረግ እንዳረሱ አሁን ወደ እናንተ ልምች ወስታችኋለሁ። አርሴማ፣ ሰላም ሽብዛ እህቴ፣ አሜን ለሁላችን። ባህል ሚታይ ፋታውት ባሌ ከአባቱ ጋር ቤቴ መጥተው እሱ ወጣ ገባ ይላል። አባቱ ደግሞ ሊያናግሩኝ ይፈልጋሉ ያዩኛል፣ ሁለተኛ ጊዜ ነው ያየዉት። ሊያናግሩኝ ይፈልጋሉ ግን ዝም ይላሉ። ምንድና መቅ በአሁኑ ከቤተሰብ ጋር ተዘጋግተናል። በመሀላችሁ የሆነ ምን ችግር እንዳለ ለመፍታት የሚፈልጉ እንደሆነ ማወቅ እንደሚፈልጉ ያመላክት። እሱ ደግሞ የተወዛገበ ነገር እንዳለ ወጣ ገባ ነው፣ ወደ ህይወትሽ መግባት ይፈልጋል። ድጋሚ መልሶ ግን ደግሞ ወጣ ገባ ያለ ነገር ነው፣ ግራ የተጋባ አይነት ሰው እንደሆነ ነው የሚያመላክት። ሙሉ ሰላም እንዴት ነሽ? እግዚአብሔር ይመስገን። ያየሁትን ጓደኛው ጓደኛዬ በህልም መሬት ላይ ቁጭ ብላ ዙሪያዋ በገመድ ታስሯል። ፍለፍታ ላይ ከፍ ያለ መሬት በቢላ ትወጋዋለች። እኔ ደግሞ በርቀት ላይ ቆሜ አያየኋት ምን እያረገች ነው እየጠነቆለች ነው እንዴ ብዬ ተገርሜ እያየኋት ነቃው። እሺ ያው ቢላ አንጥሮ አይደለም ቢላ ያው ጨለማ፣ ማሰርን ነው የሚያመላክተው። ገመድ መታሰርን በሆነ ነገር መያዝን ነው የሚያመላክተው እና ምንም አይነት እንቅስቃሴ ማድረግ አለመቻልን፣ የሆነ የተሳሰረ ነገር ህይወቷ ላይ እንዳለ የሚያመላክት ነው። እንደምን አርሴማ ሰላም፣ ነግዴ በዛኛው ቻናልሽ የላኩት የነበረውን ነው። እሺ በህልሜ የተለያዩ ልጅ አባት ከሆነ የማላውቃት ሴት ጋር ስልክ ደውሎ ጠርቷት ከሴቶች ጋር ምንነት ሲያደርግ አየዋለሁ። በጣም እናደድበታለሁ። በሆኑ አሁን ላይ ለሱ ምንም ስሜት የለኝም። ሌላ ደግሞ አንዲት ጓደኛ የራሷ አሮጌ ስኒከር ጫማ አምጥታ ሰሞኑን ጫማዬ ልትቀይርብኝ ስትል አየሁ ሆነ ምላታለሁ እንደገና ደግሞ አዳዲስ መፍጫ እቃዎችን አምጥታ ስትሰጠኛየው፣ በሆኑ ከእሷ ጋር ያለ ልዩነት ጥሩ ሆኖ ጫማ ልትቀይር ያሰበችው ግን አልገባኝም። እግዴ አላበዛዎብሽ። በጣም ይቅርታ ስላበዛዎብሽ። በጣም ይቅርታ ሺ ግንኙነት ሲያል ማየትሽ አይነ ጥላን ነው አይነ ጥላን ነው የሚያመላክተው። አንቺ ግን ጫማሽ ሊቀየር ሲል ያው አልተቀየረ ማለት ጫማ ያው አሮጌ ጫማ ካለፈ ህይወትሽ መልሶ መቶ ህይወትሽ እንዲበጠብጥ የሚፈልግ ሰው እንዳለ የሚያመላክትሽ ነው። ግን ያው አልቀየረችውም፣ ያው አዲስ ጫማ ነው ያለሽ ጫማ ያው አንደኛ ስራ ነው ያመላክታል ስራን ያመላክታል። ሁለተኛ ደግሞ ባልን ያመላክታል። ስለዚህ ያው አሮጌ ጫማው አለመቀየሩ ጥሩ ነው። አሮጌ ጫማ ያው ካለፈ ህይወትሽ፣ የነበረ ህይወትሽ ሊበጠብጥ የሚፈልግ ሰው ወደ ህይወትሽ ሊመለስ የሚችልበት ሁኔታ ነው ግን ያ ነገር እንትን አላለም እና ጥሩ ነው። አዲስ ጫማ ግን ያው አዲስ የሆነ ግንኙነት ወይም ደግሞ ስራንም አዲስ ስራ ያመላክትሻልና ቆቾ ነው አለመቀየሩ ጥሩ ነው ያው አሮጌ ጫማ አንተ ስላልሆነ ማለት ነው። ፍቅር በሚቀጥለው ቀን ደግሞ የመጀመሪያውን እሺ ሰላም መቅደስ ከጓደኛዬ ጋር ወደ ምን ኖርበት ግቢ እየገባን እያለን የሆነች ሴት የሆነች ሴት ልጅ ነበረች እሱን ጠራችውና ሄደ ምን እንዳለችው አላውቀም እየተረጎመ መጣ አቅፎኝ እንሂድ በሩን ክፈቱ ብሎ እሺ፣ ይሄ ተፈቷል በርግጠኝነት። እሺ፣ በሚቀጥለው ቀን ደግሞ የጓደኛዬ እናት ቤት ነበርኩ። የሆነ ልጅ ለቁርስ ሶስ ይገዝተሽ ነይ ብሎ በመቶ ሀያ ብር ሰጥቶኝ ሱቅ እየሄድኩኝ፣ በሩ ላይ የአበባ እቃ ላይ ጣል ጣል ያለ የዱባ ፍሬ አየሁ። ይሄ ምን ያረጋል አልወስደውም ብዬ ቀና ስል የእቃው መሀል ላይ ብሱ ብዙ አንድ ላይ የሆኑ አየሁና ይሄ ወስደዋለሁ ብዬ ወደ ሱቅ ገብቼ ከገዛ በኋላ ብሩን ልስጥ ስል ሳንቲም ሆነብኝ። ይሄ ያለፈው ቪዲዮ ላይ አላገኘሽውም? ይሄ ያለፈው ቪዲዮ ላይ አለ፣ የተፈታ ነው። ማህሌት መቅደኝ እባክሽ ጫማ በውሃ በስብሶ አርጎ መሄድ ምንድን ነው? ጫማ ያው ስራንን ባልን ያመላክታል። ውሃ፣ እህል ውሃ ቆንጆ ነው። ሽመልስ ፈተና ተፈትኝ ለመቀበል ተሰልፈን እኔ ቁጭ ብያለሁ። ከዛ ስሜ ይጠራል ሲቀበል ምንም ኤክሴል ነው ከዘጠኝ ዘጠኝ ነው ይለኛል። እኔም ደስ ይለኛል። ምን ይሆን ፈተና? በህይወት የሚገጥም ፈተና እዚህ ስታልፊ ያየሹ በጣም ቆንጆ ነው። በህይወት የሚገጥም ፈተና አለ፣ ግን ያንን በሚገባ እንደምትወጪ የሚያመላክትሽ ነው። ይወት ሰላም መግዲ እንዴት ነሽ? እግዚአብሔር ይመስገን። ያላኳቸው ህልሞች ፈተሽልኛ በጣም አመሰግናለሁ። ሽናት በህልሜ የሚሰራ በቢሮ ፕሮግራም ሁሉም ዘንጠው፣ እኔ ግን ጸጉሬ አቮካዶ ተቀብቼ አልታጠብኩም። ልብሴንም አልቀየርኩም። ያደረግኩት ጫማም ሲሊፐር እና አሮጌ ነው። ከዛ ፕሮግራሙ ላይ ጫማዬን አውልቄ ገባው። ከዛም ፕሮግራሙ አቋርጬ ጸጉሬን ልታጠብ ስሄድ ጫማዬ አጣውት። ባዶ ግሬን ፍለጋ ጀመርኩ። ከዛ እሱ የሚመስል አገኘው። አርጌ ላልፍ ስል አላሳልፍም ማለችኝ የሆነች ጠባቂ ነገር እና በጆሮዋ ጠጋብዬ አው ይሄ ፔሬድ ላይ እንደሆንኩኝ ስነግራት አሳለፈችኝ፣ እና አለፍኩ። ከዛ ከእንቅልፌ ነቃ። ባክሽችልኝ በዚህ ሰዓት ስራዬን ለመልቀቅ እያሰብኩ ነው። ነሽ ያው አሮጌ ልብስ፣ አሮጌ ጫማ፣ ትንሽ እንትን አይደለም። ጥሩ አይደለም። ካለፈ ህይወትሽ የነበረ ነገር መልሶ ወደ ቤትሽ መጥቶ ሊበጠብጥ የሚችል ነገር እንደሚፈጠር የሚያመላክትሽ ነው። እና ያው ትንሽ እንትን አይደለም እንደገና ደግሞ ባዶ እግርሽንም ሆነሽ ነው ያየሽው። ባዶ እግር ሆን ያው እንዳልሽው ያሰብሽው ስራ መልቀቅን ከሆነ ትንሽ የስራ እጦት ምናምን እንዳያጋጥም ጸሎት አድርጊ ጀመሪያ ያው ለመልቀቅ እንትን ከማለትሽ በፊት ማለት ነው። ምክንያቱም የሆነ ትንሽ አስቸጋሪ የሆነ ነገር እንዳይገጥምሽ ማለት ነው። ጸሎት በደንብ አድርጊ። ያንን ነው የሚያመላክትሽ ማለት ልፋትን ልፋትን የሚያመላክት ማለት ነው። ትርፍ የሌለው ልፋትን ባዶ እግር ትንሽ ያንን ነው የሚያመላክተው። ግን የሆነ ስታልፊ ነው ያየሽ የሆነ አላሳልፍን ብላሽ ስታልፊ ነው ያየሽው። ግን ያም ደግሞ እንደምታልፊ የሚያመላክትሽ ነው። ትንሽ አስቸጋሪ ነገር ቢገጥም ግን እንደምታልፊ የሚያመላክትሽ ነው የሚያስፈልገው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ሼር ማድረግ እንዳረሱ ጫኑት። አዳዲስ ሲወጣ እንዲደርሳችሁ። መልካም ጊዜ